ነገሮችን ሳትደባደብ ሳትጣላ ማስረዳት አችልም አልችልም። የማንም ዛ ጎዶሎ ምናምን አፉን ሲከፍትብኝ ማየት አልፈልግም። ከዚህ በላይ ማንንም መታገዝ አልፈልግም። እስካሁን የነዘነዝኩሽ ሃይሚ አይንሽን ግለጪ ምናምን እያልኩሽ የነበረው ነገር እውነት ሆኗል አደለ ምንድን ነው እውነት የሆነው በቃ አንድ ነገር እኮ ነው ያወራው አደለ አንቺ ነሽ ፊቴ ሰጠሽው መብቱ ነው እኮ ማለት ይችላል በቃ መብቱ ከሆነ በቃ እኔ ለኔ ደሞ መብቱ ሆኖ አልተገኘልኝ እኔ ያገባኝ ምን እኮ አንቺን አልነካሁም ስለኔ ያገባ እሱ ስለሚላቸው ነው ከእሱ ጋር ነው አደለ ምን አገባሽ እንደዛ ነው። ምን አገባኝ? እዛ ጋ የውርደቱ ውርደት ነው እንደዛ አፉን ደረቱን ነፍቶ ሲያወራ። ቆይ አይኔ ማየት አልችልም። ዳኒ ላይ ጅህ እንድታነሳ አልፈልግም። ትችልሻለሁ። አሁን እዛ ከዳኒ ጋር የሄድሽበት ምናምን ምን አገባኝ? ስለ አንተ የማያገባኝ ከሆነ ስለ ራሴ ወይም ስለ ዳኒ ይመለከተኛል። ገባሽ አይደል? ያገባኛል እኔና ስለ ዳኒ ግን አያገባሽም። ያገባኛል፣ አያገባሽም። ስለ አንተ የማያገባኝ ከሆነ ስለ ዳኒ ያገባኛል። ሶ ካገባሽ ለሱ በጣም ያዛዝናል፣ በጣም ልብ ይሰብራል። እያየ ነው ያለው ነገር። እኔ እንጃ እንቅልፍ ያሳጣል።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 አሁንም ደግሞ በአዲስ ነገር መጡ። በጣም ነው አዘንኩት። ብሩኬና ሀይሚ ዛሬ ተመካክሮ ተመካክሮ ተነጋግሮ ተግባብቶ በቃ ያለ አይደለም። የእውነቴን ነው የምላችሁ። ይሄ ጠላት መካከላቸው የገባው ነገር ለማስወጣት መስሎኝ ነበረ። መግባ ላይ እንትስሎ ማለት ነው ሃይሚ ብሩኬ ሲጠራ እንደዛ የሚታደርገው መስሎኝ ነበረ እና ማለት ለምሳሌ ብሩኬና ሀይሚ እንድለያዩ እንድራራቁ ይሄ ነገሮች እንዲፈጠር መፈልጎ ማን ነው ዳኒ ነው። እንግዲህ አፉን የከፈተ የከፈተ የባሴ ብሩኬን የሌላ ስሜት ውስጥ እንዲገባ የሌላ ጸብ ውስጥ የሌላ ድብድብ ውስጥ የሌላ ስሜት ውስጥ እንዲገባ እያደረገ ያለው ማነው? ነው ዳኒ ነው። ቀጥሎ ደግሞ ሀይሚ ናት። ገባችሁ አይደለም አንዳንድ ጊዜ ስስ አንድ ሰው ወዳችሁ አንድ ሰው አትጥሉ። ለምሳሌ ብሩኬና ሀይሚ አንድ ላይ እንዲሆኑ አንድ ላይ እንዲመጡ እንዲታረቁ፣ አንድ እንዲሆኑ ሶስና ዳኒ ካየውታችሁ እንዲወጡ በቃ አስራ አምስት ቀን አልፎናል ስንጮ የነበረ ማለት ነው። አይደለም እንዴ እኔ ከዚህ በፊት ብዙ ጊዜ ተናግራለሁ። ሀይሚ የግራ አይኔ፣ ብሩኬ የቀኝ አይኔ ናቸው ሁለቱም ለኔ ሁለት አይኔ እንደ ሁለት አይኔ ነው የሚያቸው። እና ዛሬ ምንድነው ሀይሚ ትልቅ ስህተት ላይና አለችው። ትልቅ ስህተት ላይናት ያለችው ስህተት ያልኩበት ቦታ ልንገራችሁ። ዳኒ በገዛ አፉ ነው እንደዛ ያለው ማለቷ ትልቅ ስህተት ነው። በገዛ አፉ ሳይሆን የሰው ማናቅ ነው። እነዛ ሰዎች እዛ ጋር የቆሙ ሰው አይደሉም እንዴ? ሜቢ ሀይሚን ጠርታ ወይን ሀይሚ ሀይሚ እና ዳኒ ብቻ ሆኖ ይሄ ነገር ብናገረው ሶከ ለሳ ያለው ስሜት ነው ገልጽ እንላለን። አይደለም እንዴ? እዛ ጋ የስንት ነገር አብሮ ያሳለፉ ልጆች። ዳኒ ማን ነው? ብሩክ የቆመ ያለው እሱ ደግሞ የአምስት አመት አብሮ የቆየ ፍቅረኛ እያለች እዚ ጋ ፍጽ አስጣርቃለሁ ብሎ እየቆመ ያለው ሰውዬ እኔ ለሃይሚ ሀይሚ ተመችተኛለች ማለት ትልቅ ንቀት ነው። ጥግ ያለፈ ንቀት ፣ ምክንያቱ ሀይሚ ብቻውን ጠርቶ ብሎ ይሄ ነገር ሶኬ ያለው ችግር የለም በቃ ማፍ ምስል። ነገር ግን እነሱ እዛ ጋር ቆሞ ይሄን ነገር መናገሩ ንቀት ንቀት፣ የንቀት የንቀት ጥግ ነው። ሀይሚ ይሄን ነው። እንዴት ነው ይሄንን አለመረዳት የቻለችው እንዴ? እዛኔ ራሱ እሱ ደግሞ ሶስት ጊዜ ስለው ለምንድን ነው ዳኒ እንደዚህ የምትለው? ተመችተኛለች ማለት ምን ማለት ነው? ግለጽልኝ። ለምን አላለችም? ብሩኬ እረፍ ብሩኬ ረፈው ረፈው ከማለት ውጪ ይህን ቃላቶች ለምን ወደው በዛ ሴኮንድ ውስጥ ለምን አትጠይቅም ነበረ? ሃይሚ ሲቀጥል ደግሞ ዳኒን አትንካ ከምትለው ዳኒን ጠርታ ዛሬ ገባቸው አይደለም ስህተቱ ምኑ ጋ እንደሆነ። ክርስቶስ አንዳንድ ጊዜ ያለው ነገር ግርጽ መናገር ያለብን ማለት ነው፣ የተሰማ ነገር የመሰለን ነገር ነው የምናውራ። እዚ ጋ ማለት ነው ምንድ ነው ብሩኬን ጠርታ እጀን አትዘርዝረው ማንም ሰው ላይ አትደባደበው ከምትለ ገባቸው አይደለም። ነገሮቹ ከነግ ከዛሬ በኋላ ሳይሆን በፊት ትላንት ነው እንደዛ ያለው። ብሩኬን ጠርታ አትደባደብ ከምትለው ዳኒን ጠርታ ትላንትና የተናገርከው ነገር ምን ማለት ነው፣ ለምን አትሎም ነበር? ይህ ምን ማለት ነው? ሀይሚ ጋ ያለው ነገር እስቲ ኮመንት ስር አስቀምጡልኝ። እኔ ያልተረ አልገባኝም። ማርያምን ይህ ሀይሜ ስሜት በቃ ላአድለ የተወሳገበ ነገር ሆኖብኛል። እኔ ማለት ምን አለት ህይወት ላይ ናለች፣ ኖርማል ነው። ኖርማል ማለት እንዲ አፈቅርሻለሁ ስላላሌ ነው እንዴ ተመችተኛለች ማለት ምን ማለት ነው ሲጀመር ማለት ነው ተመችተኛለች። እሷ ስላንከባከበችኝ ነው ቤት የመጣችሁ ብለዋል። ኦኬ ይሄ ኖርማል ነው። ተመችተኛለች፣ ሀይሚ ተመችተኛለች። ደበረክ ምባለው ለምን ማለት ነው። በቃ ሀይሚ ተመቸች ማለት እኮ ወደዳት፣ አፈቃራት፣ እሷን ነው የምፈልገው ማለት ነው። ይህን ደግሞ ጥያቄ ያነሳ ወይም ደግሞ ያለው ምንድነው ብሩኬ ከኔ ህይወት ምንድነው የፈለከው ዳኒ ብሎ ጥያቄ ሲጠይቆ ነው ሃይሚ ተመቸችኝ ብሎ የተናገረው ገባችሁ አይደለም? ለምንድን ነው ሀይሚ ይህን ነገር ልትረዳ ያልቻለችበት ምክንያት፣ በዙር ያለ ሰዎች ለምን ቁጫ አድርጎ አያወራትም የሚለው ነገር ጥያቄ ሆኖብኛል። ለምሳሌ ተመቸችኝ ማለት በብዙ ነገሮች እንደምፈታው በአጭር አማርኛ ነው። ይሄ የምፈታ እንዴት ነው ኖርማል ነው በቀሱ ስላለ፣ እኔ ምን አልኩት ምባል ነገር የለም። ብሩኬን ጠርታ ከምትጨቃጨቀው ዳኒን ጠርታ ምን ማለት ነው ተመቸችኝ ማለት አልገባኝም፣ እኔ ወሰርኩ አንግል ይሄ ነው አንተ ያልኮበት ምክንያቱ የቱ ጋ ነው ምንድን ነው ብላ ዳኒን መጠየቅ ነበረባት። ብሩኬን ጠርታ በጥፍ መጮሉን ነበርባት። ትላንትና ዳኒን አትጮልልም ነበረ? እንዲህ ሀይሚ በጥፊ እሱ አጠገብሽ ቆሞ አፉ ስከፍት ነበረ ትላንትና። ምን ማለት ነው ብሩክ ዳኒ ብሎ ለምን አትማችም ነበረ? ዛሬ ብሩክ ላይ ከምትዘረዝሪ በጣም ነው ነገር የሚያስጠላ። ማለት መከባበር የሚባል ነገር ብኖር መልካም ነው በህይወታችን ማለት ነው። ሰው ልጅ ካልተከባበረ በጣም በጣም መጥፎ ህይወት ውስጥ ነው ገባ። ገባችሁ አይደለም? እየተከባበርን አይደለም ብለሻል ራስሽ ማለት ነው። እንዴ ብሩኬ እኮ ብሩኬ እንዳይነካ የብሩኬ ሞራሉ ከፍ እንዲል ከፈለግሽ ማለት ነው ዳኔን አይኔን ማየት አልፈልግም ስልኬ ላይ እንዳትደውለው አንተ ማግኘት አልፈልግም ማለት ነበረባት እኮ ዛሬ ዳንን ጠርታ ማለት ነው። አጠገቤ አልደርስም፣ አጠገቤ አትድረሱ ማለት ነበረባት። ብሩኬን ብሩክን ጠርታ በጥፊ መምታት ነበረባት ባት እኛ እንጃ አሩኖ ሳት ማታ ማስረዳት አትችልም ከምትለው እሱ እኮ እንዴ እንዴት ነው ንቀት ስለሆነ እንዴ እንዴ ብሩክን ንቆ አይደለም እንዴ እ ስላንቺ አንቺ ወድጃለሁ አንቺን በቃ ተመቸችኝ የምለው ደበረክ ደበረክ የምለው ነገር ሀይሚ፣ ወዴት ነው አእምሮ፣ ወዴት እያሰበ ነው? እንዴት ነው በስርዓት ማሳብ ያቆመች ሀይሚ የምለው ነገር እኔ ጥያቄ ሆኖብኛል። ውድ ቤተሰቦች፣ ዛሬ ደግሞ ዳኒ በጉልበት ካልቻለ በህግ ይችላል ያልሹ ነገር ሀይሚ፣ የተሳስተሻለክ፣ ትልቅ ስህተት ነው አለብሽ እንዴ ብሩ ከዳኔ ጋር አትደባደበው። ትላንትና ያለው ነገር እኔ መልስለት አለሁን። መልሱ እኔ ጋር አለ። ወድሻለሁ ወይም ደግሞ የምፈልገኝ ከሆነ እኔ ባለ እንትኑ ባለ መልስ ያለው እኔ ነኝ። አንተ በቃ ከሱ ጋር አትደባደብ፣ ስለ እኔ ምክንያት እንዳትደባደብ። ዳኔን ጠርቼ ምን ለምን እንደዛ እንዳለ እኔ ራሴ ጠይቃለሁ። አላለችም ገባቸው አደለ ከዳኒ ጋ አትደባደብ እሱ አይፈራች ያለችው ማደባደብ ና የዳኒ ቃል ሳይሆን ብሩኬ ከዳኒን ከመታ ዳኒ ሄደው እንዲከስ እንዳይከስ ፈልጋ ነው እንደ ወንድ ልጅ እኮ ነው የፈለገ ነገር ቢሆን ብሩኬ ትላንትና ቢከበር ወይም ደግሞ ጎዶሎ የሆነ ሰውዬ ብሩኬን ባይኒቅ ኖሮ እንደዛ አይናገርም ነበር ገባቸው አደላ አጠገቡ ቆሞ ተመቸችኝ ምን ማለት ንቀት ነው። ሃይሚ፣ ይሄ ነገር አእምሮሽ አስተካክዪ። በቃ ምናለ ምንላሉ መሰለ እነዚህ አረቦች ሞክ ሸቅል ሸቅል ሞክ ይላሉ። ና ሀይሚ፣ ራስሽን እንዲሰራ አድርጊ ማለት ነገሮችን በብዙ መንገድ ፍች። እናቴ፣ ምን ሆነሻል? ከብሩኬ ጋር ከምትከራከሪ፣ ከምትጣሊ፣ ከምትማች ምን ማድረግ ነበረብሽ መሰለሽ? ሶስና ዳኒን ከህይወታችሁ አስወጥ አስወጪ ማለት ሶስን ጠርተሽ ማለት ነው። ብሩኬ አጠገብ እንዳትደርሽ ማለት እኮ ያንች ፋንታ ነው። ያኔም ደግሞ ጠርተሽ አጠገብ እንዳትደርሽ ማለት እኮ ያንች ፋንታ ነው። ሀይሚ እንደ ትላንትና አሳልፎ ነገር ረሳሽ እንዴ? ብሩኬ እኮ አንቺን ጥሎ ስራ ለመሄዱ ወይንም ደሞ አንቺን ጥሎ አንቺን ሀገር ውስጥ አስቀምጦ ከሀገር ወጣሎ ስሎ እኮ አላንተ ህይወቴ ባዶ ነው ጥላኛ ትድ ብለሽ እኮ ብዙ ነገር ነሻልኮ እኮ ሀይሚ። ዛሬ ደግሞ ዳኒ ያለልኝ እንደዚህ ዳኒ ናትምካ ዳኒ ማምታት የለብም ዳኒ ከመታ ይከሰሳል፣ ብሩኬ ይታሰራል ብለሽ መታስቢ ከሆነ ዳኒ አጠገብሽ እንዳትደርሺ። ዳኒ ደውሎ አገኝሻሉ ሀይሚ ካለኝ እሽ ብዬ ገኝለታለሁ። ለምንት ያለሽ እሱ ከአንቺ ምፈልገው ይው ገልጾልሻል በአጭር አማርኛ። ስለዚ እኔ እንጃ አይኑ ወይም ደግሞ አእምሮ ተደፍኖ አለው ማን ነው እኔ ብሩኬ ነው ብዬ አላስብም። ማርያምን ምላችሁ ብሩኬ ነው ብዬ አላስብም። ሃይሚናት ብሩኬ አትደባደብ ከምትለው ሃይሚን ማን ነው እቺ ሶስትና ተብየውና ዳኒ ተብየው ብሩኬ ና እነዚህ ሰዎች ከህይወታችን እናስወጣ፣ ሰላም እንኑር አንተ ከሰው ሲጋ አልገናኝ ካልከኝ እኔም ከዳኒ ጋር አላወራንም አንገናኝም። እነዚህ ሰዎች ከህይወታችን እናስወጣ ብላ የምጠራኝ እሱን የምጠራ ዛሬ ብሩክን ልታገኝ የፈለገችው እንደዚያ ነው አሰብኩት። እሷ የምትለው ገና ዳኒን አትምታ ሰውን አትምታ በእኔ ምክንያት አትደባደብ ገረ ወደዛ። በጣም ነው የሚያስጠላው። በጣም ነው የሚደብረው። አንዳንድ ጊዜ እውነት አለለ ስትሸፈን እውነት ስትደበቅ በጣም ነው መዘገን ነው። የእውነት ስነግራችሁ ማለት ነው ሀይሚ ያለች ያለችው ብሩኬ ላይ ብቻ ነው ጨዋታዋ ብሩኬ ላይ ብቻ ነው ንግግሯ። ገባችሁ አይደለም? አንድ ቀን ዳኒን ተነግራ ታውቀለች ሀይሚ? አንድ ቀን አልሰማሁትም እኔ። አንድ ቀን የሰው ሚስት ቀማች ያለችው ነገር ልቤ ነው የሰበረ። ማርያምን አልቀማትም፣ ፕራንክ ነው ከድሮ ሁለት ዓመት ከአንድ ዓመት በፊት ጎደኛ ነበረ። ጎደኛሞች ይነባበሩ ጎደኛሞች ደግሞ አልተጋቡም። እነዚህ ማለት ነው አልተጋቡም። የሰው ምስት አልተባለችም። አፈቅርሻለሁ አላለም። ተመቸችኝ አላለም። ብሩኬ ቪዲዮ ፕራንክ ሰራ። ካላስ ሌላ ምንድ ነው የምትፈልጉ? በጣም ነው የሚደብረው። አንዳንድ ጊዜ እውነት ለመናገር ራሱ እያዘገንነኝ ነው። ውድ ቤተሰቦቼ እዚህ ጋር በጥፍ መታች አትማች። እያላት ነው በጣም ነው የሚደብረው። በማረገው ነገር ምን አርጌ ነው እኔ ራሴን